ጤና ይስጥልን። እሁዳችሁ እንዴት ነበር? ውድ ቤተሰቦቻችን፣ ለንደን ስቴዲየም ቶትንሃም ከቦርንማውዝ ያደረጉት ጨዋታ ምርጡ ጨዋታ ነበረ፣ ምንም ጥርጥር የለውም። ግን ያንን ጨዋታ የሚሸፍኑ ሁለት ትልልቅ ጨዋታዎች ነበሩ። ቼልሲ ስታንፎርድ ብሪጅ ላይ ከሌስተር ሲቲ ያደረጉት ጨዋታ ሌላ ብዙ ድራማ ያየንበት ከሜዳ ውጪ በተቃውሞ ሜዳ ውስጥ በማይክል አርቴታና በሩበን አሞሪም ታክቲክ የታጠረ ጨዋታ ኦልትራፎርድ ላይ ተመለከትን። እንዳሰሳችኋለሆኑ፣ ሁሉንም ጨዋታዎች የእናንተ ነመልከታ፣ ግን በሀሳብ መስጫ ሳጥናችን ላይ ልታጋሩ ትችላላችሁም። ዛሬ በሳንቲያጎ ቤርናቢዮ ሶስት ግቦችን ተመልክተናል። ሶስቱም እጅግ በጣም የሚያምሩ ለእግር ኳስ አፍቃሪያን ጎሎች ማራኪ ሲሆኑ ደግሞ ጨዋታውን የበለጠ ያደምቁታልና ካርሎ አንቸሎቲ ጭንቅላታቸውን የያዙበት ግብም ተቆጥሯል፣ እናነሷለን። ናፖሊ መደል አድርጓል። ብዙ ያነጋገረው ግን የኦልትራፎርዱ የማንቸስተር ዩናይትድና የአርሰናል ጨዋታ ነበረ። ጨዋታው ማራኪ ነው ማራኪ አይደለም የሚለውን ለእናንተ ለሁለቱም ደጋፊዎች ለአርሰናልም፣ ለዩናይትድ እና። ጨዋታው ግን ብዙ ሊወሩበት ብዙ ሊነገሩበት የሚችሉ ሁነቶች ነበሩት። ዘጠናው ደቂቃ እንዴት እንደነበረ እንነግራችኋለን። ፈጣን ታማኝ የዜና ምንጫችሁ የሆነውን ቃል ስፖርት ዩቲዩብ ቻናልን ታዲያ ላይክ በማድረግ ብታበረታቱን እጅግ በጣም ደስ ይለናል። የአሳመሻ ሳጥናችን ላይ ኦልድ ትራፎርድ ላይ የነበራችሁም ጨዋታውን በእናንተ አገላለጽ ገለጹት። ስታምፎርድ ብሪጅም ላይ የነበራችሁም በእናንተ አገላለጽ ጨዋታውን ልትገልጹ ትችላላችሁ። እኛ ከበርንሞዝ እና ቶትናም ጨዋታ ጀምረን አንድ በአንድ እንመልከታቸው። ዕለተ እሁድ ምን ይመስል እንደነበረ ቶትናም ሆት ስፐርስ ከበርንሞዝ ያደረጉት ጨዋታ ለተመልካች እጅግ ማራኪ ነበረ። ሁለቱም ክለቦች በፍጥነት ነበረ አንዱ የአንዱ ሳጥን ውስጥ የሚደርሰው እጅግ በጣም ሊቆጠር የማይችል አንድ ግብ በሳር ሲቆጠር ተመለከትን። እጅ ባፍ የሚያስጭን ግብ ነበር የተመለከት ነው። ጨዋታው ሲጀምር ግብ ለመቆጠር አርባ ሁለተኛው ደቂቃ ላይ ፋቭርነር ግብ ማስቆጠር ነበረበት። ከአርባ ሁለተኛው ደቂቃ ጀምሮ ነው ግብ መቆጠር የጀመረው። ታቨርነር ግብ አስቆጠረ። ከዛ በኋላ ስልሳ አምስተኛው ደቂቃ ላይ ኢቬኔልሰን ሁለተኛውን ግብ አክሎም በርነማውዞች ጨዋታውን ሁለት ለባዶ መምራት ጀመሩ። በኋላ ላይ ስልሳ ሰባተኛው ደቂቃ ላይ ሳር ማንም ያልጠበቀውን ግብ ከፍጹም ቅጣት የምትመምቻው ሳጥኑ ውጭ ያውም ከጠበበ አንግል ላይ ለማመን የሚከብድ ኳስ ማንም ያልጠበቀውን አስቆጠረ። ሰንሁንግሚን በፍጹም ቅጣት ምት ራሱ ላይ በተሰራው ጥፋት 84ተኛው ደቂቃ ግብ አስቆጠረና ጨዋታው ሁለት ለሁለት በሆናቸው ውጤት ተጠናቀቀ። 2025 የፈረንጆቹ አዲስ ዓመት ከገባ በኋላ ሰንሁንግሚን በፕሪምየር ሊጉ ሁለተኛውን ግብ ሲያስቆጥር እንግዲህ ለ ቡድኑ ያስቆጠረውም ሁለተኛ ግብ ከጨዋታው ቢያንስ አንድ ነጥብ እንዲያገኙ አስችሏቸዋል። ሜሎስ ኬርኪዝ አሲስት አደረገ። በዚህም በሲዝኑ በፕሪሚየር ሊጉም አምስት አሲስቶችን አድርጓል። ይህም ከበርንሞዝ ተከላካዮች በአንድ የውድድር ዓመት የተመዘገበ ትልቁ ቁጥሮ ሆኗል። አንቶኒ ሮቢንሰን አስር እና ትሬንት አሌክሳንደር አርኖልድ ስድስት አሲስቶችን በማድረግ ከተከላካይ ይበልጡታል። አሁን እሱ አምስት ደርሷል። እጅግ በጣም አስደናቂ ጉዞ ላይ ይገኛል። ሜሎስ ኬርኪዝ የሊቨርፑል የዩናይትድ አንድ አይን እንደተጣለበት ይታወቃል። ሌላኛው ጨዋታ ለእሁድ የተመለከት ነው፣ የቼልሲና የሌስተር ሲቲ የስታምፎርድ ብሪጅ ጨዋታ ነበረ። ቼልሲያንን ብዙ ያስጨነቀ ጨዋታ ያሁላ ኳስ ተስቶ በኋላ ላይ የተከላካዩ የማርክ ኮኮሬላ ከፍጹም ቅጣት ምት መምቻው ሳጥን ውጪ አክርሮ መቶ ያስቆጠራት ግብ የጨዋታው ልዩነት ሆና ተጠናቃለች። ጨዋታው ግን ከዛ በፊት ሊቆጠሩ የሚገቡ ብዙ ኳሶችን ቼልሲ አምክነዋል። በተለይ ኮል ፓልመር ያመከነው የፍጹም ቅጣት ምት ከዚህ ውስጥ ተጠቃሽ ነው። ውጤቱን ተከትሎ ቼልሲ ቢያንስ ቢያንስ በ28 መራሃ ግብሮች አራተኛ ደረጃን ማግኘት ችሏል። እስከ 28ተኛ ሳምንት የተረጋገጠ አራተኛ ደረጃ ላይ መቀመጥ ችሏል። ከሶስተኛው ኖቲንግሃም ፎረስት ያላቸው የነጥብ ልዩነት ሁለት ብቻ አድርጎታል። ከአምስተኛ ካለው ሲቲ በአንድ ነጥብ ልቋል፣ ከነ ብራይተን በሶስት ነጥብ ልቋልና። አሁን ቼልሲ በተወሰነ መንገድ ከኖቲንግሃም ፎረስትና ከሲቲ ጥብቅ የሆነ ፎክር ይጠብቋል። እዚሁ ቶፕ ፎር ውስጥ ለመቆየት ግን ቢያንስ ቢያንስ ቼልሲ በ28ኛ ሳምንት ቶፕ ፎር ላይ መሆኑን አረጋግጧል። የኮል ፓልመር ፍጹም ቅጣት ምት የማስቆጠር ጉዞም አብቅቶለታል። 13 ተከታታይ ፍጹም ቅጣት ምቶችን ካስቆጠረ በኋላ 14ተኛው ሲጠበቅ ነበረ። አምክኖታል። ያው ግብ ጠባቂ አደኖበታል የ እዚህ ጨዋታ ላይ ምርጥ የነበረው ግብ ጠባቂ የሌስተር ሲቲው ግብ ጠባቂ አድኖበታል። በአጠቃላይ ኮል ፓልመር በሁሉም ውድድር አይነቶች ለቼልሲ ባደረጋቸው ያለፉት ዘጠኝ ጨዋታ ምንም ግብ አላስቆጠረም ምንም አሲስት አላረገም በዘጠኝ ጨዋታ ዜሮ ግብ ዜሮ አሲስት ያውም ደግሞ በነዚህ መሀል ፍጹም ቅጣት መተንሳተ በኋላም ጫና እንደበዛበት የገባቸው ኤንሶ ማሬስካ ኮል ፓልመር እንግዲህ ጥሩ ስሜት እየተሰማው አይደለም ብለዋል ነገር ግን ሰዎች አንድ ሊረዱት የሚገባው ነገር ሜዳ ውስጥ እያደረገ ያለውን ጥረት ነው አሁንም ምርጡ ተጫዋቻችን ነው ለእኛ ሁሉ ነገር ኖርማል ነው ብለዋል የቼልሲ ደጋፊዎች ኖርማል ነው ወይ የፓልመር ነገር? የግል ለመለከታችሁ ልታጋሩ ትችላላችሁ። ቢያንስ ቢያንስ ግን ኮኮሬላ ሳይጠበቅ ያስቆጠራት ግብ ከፍጹም ቅጣት ምት መምቻው ሳጥን ውጭ አክርሮ መትቶ ያስቆጠራት ግብ፣ ጨዋታው አንድ ለባዶ ተጠናቆም ወደ አራተኛ ደረጃ እንዲመጡ አድርጓል። በብዙ ሲጠበቅ የነበረው የኦልትራፎርድ ጨዋታ ነው። ሁለቱ ክለቦች በታሪክ በእንግሊዝ ፕሪሚየርሊግ ተቀናቃኝነታቸው ይታወቃሉ በፕሪሚየርሊግ የደርቢ ጨዋታ አይደለም ግን ከስኬት ደረጃ ትልቅ ደርቢ አለው በመላው ዓለም ደግሞ ካላቸው የደጋፊ ቁጥርና ብዛት አንጻር ደግሞ የሁለቱ ክለቦች ብራንድ እጅግ ከፍ ያለ ነው በአለም ዙሪያ ጨዋታው ከደርቢ በላይ በአለም ዙሪያ እንዲጠበቅ ያደርገው ነበረ ይህ ጨዋታ ልክ በኢትዮጵያ አቆጣጠር አመሻሽ 1 ሰዓት ከ30 ኦልድ ትራፎርድ ላይ የጀመረ ጨዋታ ነበረ ጨዋታው ያው አንድ ለአንድ በሆናቸው ውጤት ነው የተጠናቀቀው። በአማካይ ስፍራ ተጫዋቾች ለዩናይትድ ብሩኖ ፈርናንዴዝ አስደናቂ ቅጣት ምት ከረፍት በፊት፣ ለአርሰናል ዴክላን ራይስ ከረፍት በኋላ በጥሩ ቢውልዳፕ ያመጡትን ኳስ አስቆጥሮ የአማካይ ስፍራ ተጫዋቾች ባስቆጠሩት ግብ አንድ ለአንድ ተጠናቀቀ። አርሰናል 55 ነጥብ ደረሰ። ከሊቨርፑል ጋር ያለውን ነጥብ ልዩነት ከአንድ በታች ዝቅ አንድ ብቻ ነው ዝቅ ያደረገው ከ16 ወደ 15። ስለዚህ በ15 ነጥቡ ይቀጥላል ማለት ነው። የአርሰናል አንድ ቀሪ ጨዋታ አለው። የሚያሸንፍ ከሆነ የነጥብ ልዩነቱ ከ12 በታች አይወርድም። ዩናይትድ አንዱን ነጥብ ተከትሎ ነጥቡን 34 አድርሷል። አርሰናል ሁለተኛ፣ ዩናይትድ 14ተኝነቷቸው አሁንም እንደቀጠለ ነው ማለት ነው። ጨዋታው ላይ ግን የነበሩ የተወሰኑ ሊነሱ የሚገቡ ነገሮች አሉት። የመጀመሪያው ነገር ጋብሪኤል ማርቲኔሊ ከጉዳት ተመልሶ ለአርሰናል በጣም አሳዛኝ ተጫዋች ነው። ብዙ አርሰናሎች ያዘኑበት ነው። ከዛ በኋላ ደግሞ እንደውም የታይታኒክ መረብ ወቅት መርከብ የሰመጠች ወቅት ዴቪድ ሪያ ቢኖር አይሰምጥ ምስኪሉ ነበረ። መጨረሻ ለችን ኳስ አድኗታል። እጅግ በጣም ያለቀለት ኳስ ይሁም ከብሩኖ ፈርናንዴስ ተመታም ኳሷ ዲፍሌክት ተደርጋ አቅጣጫም ቀይራ ነበረ ወደ መረቡ የመጣችሁና ኦልሞስት ይህ ኳስ ሲድን ዳኛው ፊሽካሊነፉ አንድ ደቂቃ ነበር የቀራቸው። ዴቪድ ሪያ አርሰናልን በመጨረሻ ሰዓት ታድጎታል ለማለት ይቻላል። ብሩኖ ፈርናንዴዝ የመታትን ኳስ ከማዳንም በተጨማሪ ዴክላን ራይስም እንደዚሁ ያለቀለት አንድ የመጨረሻ ታክል ወርዶ ኳስ ሲያስጥል ተመልክተነዋልና ዩናይትዶች አቻ ከሆኑ የአቻነት ግብ ከተቆጠረባቸው በኋላ ውጤቱን ለመመለስ ወይም ወደ መሪነት ለመምጣት አርሰናልን በብዙ ፈተኖት ነበር የመጨረሻ ደቂቃ ላይ። በእርግጥ አርሰናሎችም ያገኙትን እድል አልተጠቀሙም፣ ግን የዩናይትዶች በጣም ያለቀላቸው ነበሩ። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ 275ኛ ጨዋታውን አድርጎ አንድ መቶ ሰባኛ የግብ አስተዋጽኦም ማድረግ የሻለበት አጋጣሚ ነበረ። እጅግ በጣም የተለየ ብቃቱን እንደዚሁ በጨዋታው ላይ አስመልክቷል። በቅጣት ምት የተገኘችም ግብ ነበረች። እጅግ በጣም የምታምር ማራኪ ግብ ነበር ያስቆጠረው። ጨዋታው በርካታ ሊነሱ የሚችሉበት ነጥብ አለ። ግን የእናንተንም ሀሳብ አስተያየት ልታጋሩን ትችላላችሁ። ድቤተሰቦቻችን ሲጠበቅ የነበረውም የማንቸስተር ዩናይትድ የደጋፊዎች ተቃውሞ እጅግ ከፍ ባለ ሁኔታ ከጨዋታው መጀመር በፊት ተመልክተናል። የማንቸስተር ዩናይትድ ደጋፊዎች ከአርሰናል ጨዋታ በፊት በክለቡ ስቴዲየም አቅራቢያ ከፍ ያለ ተቃውሟቸውን አሰምተዋል። ደጋፊዎቹ የክለቡን ባለቤት የግሌዘር ቤተሰቦች በመቃወም ነው መፈክር ያሰሙት። በተቃውሞ ሰልፉ የተገኙ የማንቸስተር ዩናይትድ ደጋፊዎች በቀረበላቸው ጥሪ መሰረት ጥቁር ለብሰው እንግዲህ ወጥተው ነበረና፣ በሙሉ ግሌዘር አውት የሚሉ ባነሮች በስቴዲየም ውስጥም በጨዋታው መሀል ላይ ተመልክተናል። ከዚ ውጪ ደግሞ ከስቴዲየም ውጪ ተቀጣጣይ ነገሮችን በመያዝ በቃ ክለባችንን እንፈልገዋለን፣ ግሌዘሮች ባካችሁ ማንቸስተር ዩናይትድን ልቀቁልን የሚል ተቃውሞን በሰፊው አሰምተዋል። በስቴዲየሙ ሰር ጂም ራትክሊፍ እና ኦማር ቤራዳ ተገኝተው ፈገግ እያሉ ጨዋታውን ሲከታተሉ ተመልክተናል። ያው እነሱ ላይ ምንም አይነት ተቃውሞ እስካሁን የለም። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቪልም ማንቸስተር ዩናይትድ ከሀብታም ክለቦች ተርታም ደረጃው ወርዷል በማለት ተችቶታል። ማንቸስተር ዩናይትድ ደረጃው ከሀብታም ክለቦች ተርታ ወርዶ የቡድን አባላቶችን መመገብ የማይችሉ ክለቦች ተርታ ተገኝቷል ሲል ጋሪ ኔቪልም ቡድኑን ተችቶታል። ማንቸስተር ዩናይትድ በቅርቡ ለክለቡ አባላት የሚያቀርበው ነፃ የምግብ መገቢያ ስፍራም መዝጋቱ አይዘነጋም። ሩበን አሞሪ ከጨዋታው በፊት አንድ ያነሱት ነጥብ ነበረ። በተለይም ሁለት አነጋጋሪ ነጥቦችን አንስተዋል። አንደኛው ከአርሰናል ጋር በፍጹም ተቀናቃኝ አይደለንም አሁን የሚል ሀሳብ ነው ያነሱት። አርሰናል ለዋንጫ የሚፎካከር፣ እኛ ደግሞ በርካታ ችግር ያለብን እንደ ሮይኪንና እንደ ፓትሪክ ኤቭራ አይነት ጊዜ ላይ ያልሆንን አርሰናል ደግሞ ፍጹም የተሻሻለ ቡድን ነው እና አርሰናል ለዋንጫ ይጫወታል፣ እኛ ደግሞ ከነችግሮቻችን ችግሮቻችን ራሳችንን ለማሻሻል እንጫወታለን ብለው ነበረ። በተለይም ደግሞ ጥሩ ነገር ያሉት እሳቸውም በቀጣይ ውድድር አመት ራሳችንን ማግኘት ለምንፈልግበት ቦታ ትምህርቶችን እየወሰድን ነው ብለዋል። ሌሳንድሮ ማርቲኔዝ በመልበሻ ክፍል ውስጥ ተገኝቶ ነበረ። ተጠይቀው ነበረ ስለ ጉዳዩ ሩቨን ና ሞሪ በምላሻቸውም እሱ በማንቸስተር ዩናይትድ ቤት የትኛውም ደቂቃ ላይ ከነ ጉዳቱ ለመጫወት ዝግጁ የሆነ ነው። ዶም ዛሬ ገብታ ተጫወት ብንለው ራሱ ገብቶ ለመጫወት ዝግጁ ነበረ። እሱ ለማንቸስተር ዩናይትድ ይሄን ያህል ነው ፍቅሩ ብለዋል። ዲያጎ ዳሎትም በማንቸስተር ዩናይትድ በኩል ሁለት መቶኛ ጨዋታውን ነበረ በኦልድ ትራፎርዱ የማንቸስተር ዩናይትድ እና የአርሰናል ጨዋታ ላይ የተገኘው። ጨዋታው ግን ከዚህም የዘለለ በርካታ ነጥቦች አሉት። እንመለሳለን። በቀጣይ ስፖርት የመረጃ ክፍለ ጊዜያችን ውጤት ለማድረስ ያክል የሊቨርፑል መረጃ ይዘናል በርግጥ ግን አስቀድመን ውጤት እንመልከት። ሪያል ማድሪድ በሳንቲያጎ ቤርናቢዮ እጅግ በጣም ወሳኝ ጨዋታ ከሪዮ ቫይካኖ ጋር አድርጎ ነበረ። ጨዋታው ሪያል ማድሪድ ሁለት ለአንድ አሸንፏል። ምናልባትም በእግር ኳስ ግቦች ማራኪ ሲሆኑ ጨዋታው እንዳይረሳ ያደርጋል። የሪያል ማድሪድ ሁለቱም ግቦች በኬሊያን መባፔ፣ ቬኒሲየስ ጁኒየር ተቆጠሩ። እንደዚሁም ዲያዝ በሪዮ ቫይካኖ በኩል ያስቆጠሯቸው ግቦች እጅግ ማራኪ ናቸው። በቃ አንድ ግብ ውብ ነው ሲባል መስፈርቶቹን በሙሉ ያሟላ ግብ ነው ያስቆጠሩት። የመጀመሪያውን ግብ ኬሊያን መባፔ ነው ያስቆጠረው። ብዙ የግል ጥረቶችን ያደረገ ድሪብል ያደረገበት ቴክኒክ፣ ተከላካዩን ያለፈበት መንገድ ቆንጆ ግብ ነበረ። ከዛ ከአራት ደቂቃ በኋላ የኬሊያን መባፔ ሰላሳኛው ነው ሰላሳ አራተኛው ደቂቃ ላይ ቪኒሽሽ ጁኒየር እጅግ ቄንጥ የበዛባቸውን ድሪብሎች ካደረገ በኋላ ፍጹም ቅጣት ምት ሳጥን ውስጥ ድሪብል አድርጎ ከገባም በኋላ በረኛውን ወደ ሌላ አቅጣጫ ጥሎ ያስቆጠረበት መንገድ በጣም ያምር ነበረ። በኋላ ላይ እረፍት ሳይወጡ በፊት 45ኛው ደቂቃ ተጠናቆ ዳኛ የጨመሩት ሁለተኛው ደቂቃ ላይ ዲያዝ ለሪዮ ቫይካኖ ከፍጹም ቅጣት ምት መምቻው ሳጥን ውጪ አክርሮ የመታው ኳስ የብረቱን አግዳሚ ከለተመ በኋላ የግቡን መስመር አልፎም ነበረ። ኳሱ መሬቱን የነካው ከዛ በኋላ ግን እጅግ በጣም አደገኛ ፓወር ስለነበረው ኳሱ ወደ ሜዳ ነበረ የተመለሰው። በኋላም ላይ ዳኛውም በቴክኖሎጂ ታግዘው ነበረ ግቡን ያጸደቁት። ግን በጣም ቆንጆ ግብ ነበረ። ሶስቱም ለሪያል ማድሪድ እንግዲህ ኬሊያን መባፔም 29 ግቦችን አስቆጠረላቸው። በአጠቃላይ በላሊጋው 18 ግብ አለው 2025 ከገባ በኋላ አስራ አምስተኛ ግቡን ነው ኬሊያን መባፔ ያስቆጠረው። ካስታወሳቸው የፈረንጆቹ አዲስ ዓመት ሊገባ በነበረው የመጨረሻው 2024 ዲሴምበር ወር ላይ ይህን መልዕክት ለደጋፊዎች አጋርቶ ነበረ፣ የለመደውን ኬሊያን መባፔ ጠብቁ ብሎ። ያልተጠበቁ ውጤት የተመዘገበው ሄታፌ ከአትሌቲኮ ማድሪድ ያደረጉት ጨዋታ ነው። ዲያጎ ሲሙን እጅግ በጣም ያዘኑበት ልባቸውን የሰበረ ውጤት የተመዘገበ በዛ ላይ ደግሞ በሶሎሮዝ ግብ ሶሎሮት ግብ አንድ ለባዶ ይመሩ ነበረ። በኋላም ላይ ግን በጨዋታው አንጌል ኮሪያ ቀይ ካርድ ተመልክቶ ከወጣ በኋላ አትሌቲኮ ማድሪዶች ሁለት ግብ ተቆጠረባቸው። በሄታፌ የሄታፌን ሁለት የመጨረሻ ግቦች አራም ባሪ ነበረ ሁለቱንም ማስቆጠር የቻለው አትሌቲኮ ማድሪድ መሸነፉን ተከትሎ ሪያል ማድሪድ ተጫውቶ ውጤቱ እስኪታወቅ ለሰዓታት መምራት የሚችልበትን ውጤት። ከዚ ውጪ ደግሞ ባርሴሎና አለመጫወቱን ተከትሎ ያው በዶክተሩ ህልፈት ህይወት ምክንያት የባርሴሎና ባርሴሎና ጨዋታ ተራዝሞ እንደነበረ ይታወቃልና ቢያንስ ቢያንስ ባርሴሎና ተጫውቶ እስኪረከበው ድረስ በሁለት ነጥብ ልዩነትን መምራት የሚችልበት የሪያል ማድሪድ ቀድሞ ስለተጫወተ የማድሪድ ጫና የሌለበትን ውጤት ማስመዝገብ ይችል ነበረ ግን ያንን ሳያደርጉት ቀሩ። አትሌቲኮ ማድሪዶች በእርግጥ የአንጌል ኮሪያ ቀይ ካርድ ነበረ ጨዋታውን የቀየረው። በዚህም መሠረት ባርሴሎና እጁ ላይ አንድ ቀሪ ጨዋታ ይዘው በ57 ነጥብ በግብ ክፍል ያለቀው አንደኛ ሪያል ማድሪድ፣ በተመሳሳይ 57 ነጥብ ከባርሴሎና አንድ ጨዋታ ቀድመው ተጫውተው አትሌቲኮ ማድሪድ በ57 ነጥብ ሁለተኛ፣ ሪያል ማድሪድ ሁለተኛ፣ አትሌቲኮ ማድሪድ ሶስተኛ ደረጃ ላይ ተቀምጠዋል። በአትሌቲኮ ቢልባው በኩል አራተኛ እንደዚሁም ቪላሪያል አምስተኛ ደረጃ ላይ መቀመጥ ችሏል። አትሌቲኮ ማድሪድ ግን እድለቢስ ቡድን ነው፣ ያጣው ነጥብ በጣም የሚያስቆጭ አይነት የሚባል ነው። በሴሪ ናፖሊም ጨዋታ አድርጎ ነበረም ከፊዮረንቲና ጋር ያደረጉትን ጨዋታ ሁለት ለባዶ አሸንፈዋል። ሉካኮ እና እንደዚሁም ደግሞ ሪስፓዶሪ ነበረ ግቦቹን ለናፖል ያስቆጠሩት። ጉድመንድሸን ብቸኛውን የፊዮሬንቲና ንገብ ያስቆጥሯል። እዚህ ጨዋታ ላይ ግን በማለዶ ስፖርት የመረጃ ክፍለ ጊዜ እናነሱዋለን። የስኮት ማክቶሚኒ ብቃት በቃት ውድ ቤተሰቦቻችን በጣም የተለየ ነበረ። እፊታችን ማክሰኞ በአንፊልድ ሮድ ስቴዲየም ደግሞ የሊቨርፑልና እና የፓሪሰን ጀርሜንን ትልቁን ጨዋታ እንጠብቃለን። ምንም ጥርጥር የለውም የሳምንቱ ትልቁ ጨዋታ ነው። ፓሪሰን ጀርሜን ከአሰልጣኙ ሉዊስ ኤንሪኬ ጀምሮ ብዙ የዛቱበት ጨዋታ ነው። ሊቨርፑል እና ለማሸነፍ ማክሰኞ ምሽት አምስት ሰዓት አንፊልድ ሮድ የሚደረገው ነው ጨዋታ ሮማን ዳኛ ስቲፋን ኮቫቺስ በመሃል ሜዳ ዳኝነት ይመሩታል። ዋና ዳኛው ባለፉት ዓመታት ፓሪሰን ጀርሜን ባርሴሎና በሜዳው አራት ለአንድ ባሸነፈበት ጨዋታ የሩብ ፍጻሜ ጨዋታ ማለት ነው የመሩ ዳኛ ናቸው። ፒሲጂ የመጀመሪያውን ጨዋታ በሜዳው ሶስት ለወደ ተሸንፎ ባርሴሎናን በሜዳው አራት ለአንድ በማሸነፍ ውጤት ሲቀለብስ እኚህ ዳኛ መሪ ነበሩ። አሁን ፓሪስ ሴንት ጀርሜን በዚህ ዳኛ እየተመራ ሊቨርፑል ያንን ታሪክ ደግሞ የሆነ የመጀመሪያው ዙር ጨዋታ አንድ ለባዶ በሊቨርፑል መሪነት እንደተጠናቀቀ ይታወቃል። አርኔ ስሎት ሁለት ጨዋታዎችን ተቀጥተውም ተችላይኑ ላይ ወይም የሜዳው ጠርዝ ላይ እንዳይመሩ ተደርገው ነበረ። እሳቸውን ተክቶ ሁለቱን ጨዋታ የመራው ጆን ሂቲንጋም ሁለቱንም ጨዋታ በድል ተወጥቶላቸዋል። እሳቸው ቀጥሎ ወደ ስራቸው ይመለሳሉ። 2025 ከገባም በኋላ እንደ ሊቨርፑል ብዙ የፕሪሚየር ሊግ ነጥቦችን የሰበሰበም ክለብ አናገኝም። ለፕሪሚየር ሊጉ ዋንጫ በደንብ በደንብ የቀረበበት ሰዓትም ላይ ተገኝቷል። በአጠቃላይ 175 ቀናት ተቆጥሯል ሊቨርፑል በፕሪሚየር ሊጉም ከተሸነፈ። እንደ ቨርጅል ቫንዳይክ ያለ ተከላካያቸው ራሱ ጥንካሬው ዘንድሮ በጣም የተለየ ነው። በአጠቃላይ አንፊልድ ሮድ ላይ 115 ጨዋታ አድርጎ ሶስት ሽንፈት ብቻ የገጠመው ነው። በዚህ ውድድር ዘመንም ሳላህ እጅግ በጣም የተለየ ቁጥር አለው። 313 ኳሶችን በተቃራኒ ፍጹም ቅጣት ምት ውስጥ የነካ ተጫዋች ነው። ከፍተኛ የፕሪሚየር ሊግ ግብ አስቆጣሪ፣ ከፍተኛ የፕሪሚየር ሊግ አሲስት አድራጊ፣ ከፍተኛ እድል ፈጣሪ፣ በብዙ ነገር የመመዘኛ ቀዳሚ ነው። አሁንም በ313 ኳሶች የፍጹም ቅጣት ምት ተቃራኒ ሳጥን ውስጥ መንካት አንደኛ ኤርሊንግ ሃላንድ 176 ነው ያለው ንጹህ የዘጠኝ ቁጥር አጥቂውና የሳልሃ ብቃት ዘንድሮ ከባላንዶርም በላይ ካለ የሚገባው ይመስላል። ለማንኛውም ግን የሊቨርፑል ስኬት ሁሉን ነገር ይወስነዋል ተብሎ ይጠበቃል። ለመጨረሻ ላይ የዚህንም ተጫዋች የግል ክብሮች ጉዳይ በተመለከተ ውድ ቤተሰቦቻችን የማለዳዊ ስፖርት የመረጃ ክፍለ ጊዜያችን ላይ ጠቅላል አድርገን በርካታ ነጥቦችን ቅዳሜ እሁድን እንደዚሁም ደግሞ አዳዲስ ጉዳዮችን አንስተን እንመለሳለን። ከወደዳችሁን ለፈጣን መረጃችን ላይ ካርጋችሁ አበረታቱን። ቤተሰብ እንሆን ያለንም ካዳችሁ ሰብስክራይብ ማድረግ ይቻላል። ሀሳብ አስተያየት ለምታጋሩን፣ ለምደግፉን ሁሉ ከልብ ከልብ እናመሰግናለን። የአሁኑን አጫጭር ስፖርታዊ ጥንቅሮቻችን ፍጻሜያቸው እዚህ ጋር እናደርግ። መልካም ጊዜ